ስስ ወንድ ጋር እና፣ አዎ እናንተ፣ እውነቴ እኮ ነው። የምቀልድ መስላችኋል? ብራንክ ነው መሰለኝ። መጣች ከሆነ ወንድ ጋር፣ ከማን ጋር አሳይሽ? ይለች እና ደሞ

መዘግዘግ አልቀረም ብለህ ነው? ታዛሬ ቦትታ እንደ ከረበት አምሮት አሁን ይሄን እየመጣው እንደው ወይኔ በራሷ ቤት ነው የመጣቸው። አዎ፣ የራሷ ቤት ነው። ዛሬ ይሰራው እኮ ወይ ጉድ። ይሄንን ነው ሳታይ፣ ሳይለቀቅ አታውሩ። ምንም ነገር ምንም ነገር አታውሩ። እናዳመጥ መጀመሪያ። በፈለገችው ትምጣ ዘና፣ ድምቅ በሉ። እኛ ነገ ሰርግ አለብን። አሁን አታናድዱን። ጸጉር ልሰራ ሄድ ነው። ነገ እኔ ፋሚሊ ቤት ነው ሰርግ አለብን ነው ዝም በሉና ሰርጉ ላለ ጸጉር ቤት ልሄድ ነው። ሽሮብ አልፈልግም። ምን ሆነሽ ነው? ወይ ገላ ይሻላል። አዎ፣ ሰራሻለሁ መሰረት ይሻላል እኔማ

በአለይላ ችብሰያ እየበላሁ ነው ልቀቅኝ። ማታ መድኃኒዓለም ያየሁት እርምም እኔ በውስጥ ነው የማናግርሽ። እግዚአብሔር ምስክር ነው። እግዚአብሔርን እልም አይቼ እኔና አንቺ ያየሁት እኔ በውስጥ

እነሱ እነሱ ፍቅር ናቸው። ምንም የሚያሳስበን የሚያስጨንቀን ነገር ናቸው። በፍራንክ በጥን መጡ፣ በደስታ መጡ። እነሱ ፊታቸው ሁውኛ የምንፈራው አንድ ቀን ቢሆን ይሻላል። እንደው የሶስት ቀን ያራቅን አልጋ ቁጭ እንዳታደርገው ብለን ነው የምንፈራው። ይህ ነው የሚያስፈራው።

ሄዳችሁ ማለት ነው የሃይም ቤት ላይክ ላይክ አርጉላት። አርገናል አርገናል እንግዲህ፣ ያላረጋችሁ ያላችሁ አርጉ። አሁን እኛ የሚገባን እነሱ የሚያድጉበት ጌታን ቤታቸው፣ ቻናራቸው እንዲያድግ ወደፊት እንዲሄዱ፣ ጠላታቸው ወደኋላ እንዲሄዱ ማድረግ ነው ያለብን። ሌላ ነገር አያስፈልግም። እኛ ማውራት ያለብን ስለሱ ብቻ ነው። በቃ እኛ የእነሱ እድገት የምንፈልገው ቻናራቸው ሼር ማድረግ ስለ እነሱ ክፉ ነገር ከነዛ ጋር አለማውራት። ሼር ስታደርጉ የብሩኬም የሃይቢዬም ለአብም ደግሞ ሼር አርጉለት። አብም ሼር አርጉለት መቶ ሺህ እንዲገባ ለሱም ተባበሩና እንደምንም አልጋቸው ሼር ሼር አርጉላቸው። እሱ መቶ ሺህ ይግባ፣ ሃይቢዬም ሁለት ይግባ፣ ብሩኬም ሁለት ሃምሳ። ይቀጥላል፣ መቆም የለም እኮ። ብሩኬና ሀይሚ አዲስ አበባ ታይመለሱ ቢገባ ጥሩ ነበር፣ በጣም የምፈልገው እሱ ነው። ለምን እነሱ ይሰን ነበር። እንዳ እንደዛ አድርጉ። እንደዛ ካደረጋችሁ የእኔ ቤት ያላችሁ እኔ አድያ ነው የምሰጣችሁ። እነሱ ሳይሄዱ ሁለት መቶ ካስገባችሁልኝ እኔም አድያ አደርጋለሁ፣ አድያ እሰጣለሁ። እና መቶ